ሪያል ማድሪድ አሁን ባለው አቋምና በዚህ ሲዝን ካሳዩት የሜዳ ላይ ብቃት አንጻር አርሰናልን ማሸነፍ የሚችል አይመስለኝም። በእርግጠኝነት አርሰናልን ማሸነፍ የሚችል አቋም ላይ ናቸው ብዬ አላምንም። ሰላም እንዴት ናችሁ? ውድ የዘመነ ስፖርት ቤተሰቦች። ዘመነ ስፖርት ትኩስና አዳዲስ የሀገር ውስጥና የውጭ መረጃዎችን በትኩሱ የምታገኙበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። የተለያዩ የሀገር ውስጥና የውጭ ስፖርታዊ መረጃዎችን በትኩስ በትኩሱ ወደ እናንተ ይደርሳል። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በዛሬው የስፖርት አዳዲስ መረጃዎች በአውሮፓ ቻምፒየንስ ሊግ ባርሴሎና ከቦርሻያ ዶርትሙንድ እንዲሁም አስቶን ቬላ ከፓሪስ ሴንት ጀርሜን ጨዋታቸውን አድርገው ነበር። ይህንን ጨዋታ እንዳስሳለን። እንዲሁም የዛሬ ምሽቱ ተጠባቂ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የሁለተኛ ዙር ጨዋታም የሚደረግ ይሆናል። ስለዚህ ጨዋታም አንዳንድ ጉዳዮች እንላቸዋለን። አብራችሁ እንድትቆዩ ጋብዛል ሪያል ማድሪድ አሁን ባለው አቋምና በዚህ ሲዝን ካሳዩት የሜዳ ላይ ብቃት አንጻር አርሰናል ማሸነፍ የሚችሉ አይመስለኝ በእርግጠኝነት አርሰናልን ማሸነፍ የሚችል አቋም ላይ ናቸው ብያላም። ምክንያቱም ሪያል ማድሪድ በቀላሉ ጎል የሚቆጠርበት ቡድን ነው። በዚህ የውድድር ዓመት ማድሪዶች ክሊንሽት ማስጠበቅ አልቻሉም። ፊት መስመር ላይ እንዳላቸው ጥንካሬ የኋላ ክፍላቸው ስስ ነው። በቀላሉ ጎል ይቆጠርባቸዋል። በኤምሬትስ ሶስት ጎል ተቆጥሮባቸው ይህንን ውጤት በሜዳቸው ለመቀልበስ ከእነሱ ፍጹም ጠንካራ የመከላከል ብቃት ያለው ቡድን አርሰናል ላይ ወደ ተጨማሪ ሰዓት ጨዋታውን ለመውሰድ የሚፈልጉ ከሆነ ሶስት ጎል ማስቆጠር ይጠበቅባል ተደርጓቸዋል እንዲሁም ከጭማሪ ደቂቃ በፊት ጨዋታውን ለመጨረስና ለመግደል የሚፈልጉ ከሆነ ጎል ሳይቆጠርባቸው አራትና ከዚያ በላይ ጎል ማስቆጠር አለባቸው። በአውሮፓ ታላላቅ መድረኮች ከሚገኙ ክለቦች መካከል በዚህ ዓመት በመከላከል ብቃቱ ሻምፒዮን በሚባለው አርሰናል ላይ እንዴት ጎል ሳይቆጠርባቸው አራት ጎል እና ሶስት ጎል ማስቆጠር ይችላሉ የሚለው ጉዳይ አጠያያቂ ነው ሲል የቀድሞ ሌጀንድ ሪዮ ፈርዲናንድ ተናግሯል። እንዲሁም የቀድሞ የአርሰናል ሌጀንድ ካኑም ካኖም ሪያል ማድሪዶች ብቻቸውን ነው ወይ የሚጫወቱት ሲሉም ፈገግታን የሚያጭር ንግግሩን አድርጓል። ካኑም ይቀጥላል። በዛሬው የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ ሪያል ማድሪዶች ይህንን ያህል በራስ መተማመን ከየት አመጠውት ነው? ብቻቸውን አስራ አንድ ቋሚ ተጫዋቾችን ብቻ ይዘው ገብተው ነው ወይ ይህንን ጨዋታ የሚያደርጉት? የእንግሊዙ ሀያል ክለብ አርሰናል ብዙ ተጫዋቾች በዘንድሮ ዓመት ቢጎዱበትም ነገር ግን ከእንግሊዝ ክለቦች ከማንቸስተር ሲቲ ከቸልሲ ከቶተናሃም እንዲሁም ከሌሎች አዳዲስ ተፎካካሪ ክለቦች ጋር ተወዳድሮ እንዴት ከቁጥር ውስጥ በያስገቧቸው ነው አርሰናሎችን ይህን አይነት ንግግር እየተናገሩ የሚገኙት ነው ያለው ካኑም እውነቱን ነው እንግዲህ አርሰናል ከሪያል ማድሪድ ጋር በቻምፒየንስ ሊግ ሩብ ፍጻሜ ሁለተኛ ዙር ግጥሚያ ዛሬ ምሽት አራት ሰዓት ጀምሮ ሲደረግ ጨዋታ በብዙ ምክንያቶች በጉጉት ይጠበቃል በመጀመሪያው ዙር ጨዋታም አርሰናል በማድሪድ ላይ ሶስት አግብቶ እየመራ ነው ለዚህ ለሁለተኛው ዙር የአውሮፓ ሻምፒየንስ ሊግ

ወደ በርናባው የሚያመራው አርሰናል ባሳለፍነው ሳምንት በርካታ የቁልፍ ተጫዋቾችን አጥተው ቢገቡም በአጠቃላይ ለጨዋታው ዝቅተኛ ግምት ቢሰጡም፣ ነገር ግን በዲክላን ራይስ ሁለት ግሩም የፍጹም ቅጣት ምቶችና የድንገተኛው አጥቂ ሚኬል ሜሪኖ ሌላ ሶስተኛ ጎል በማስቆጠር መድፈኞቹ በኤምሬትስ ስቴዲየም የማይረሳ ምሽት ማሳለፋቸው አይረስ አሁን ከሚኬል አርቴታ ፊት ለፊት ያለው ተግባር በራሳቸው በደጋፊዎች ፊት ለራሳቸው የተሻለ ቦታን የሚሰጡት የሪያል ማድሪድ ቡድን ጋር እንዴት መጫወት አለበት የሚለው ጉዳይ። ክሊያን መባፔ በሪያል ማድሪድ ቤት በእድገት ላይ ያለ ተጫዋች ነው። በየትኛውም ቦታ በየትኛውም ጊዜ በየትኛውም ሰዓት ምን ማድረግ እንደሚችል ይታወቃል። ቪኒሲስ ጁኒየር የፊቱ አጥቂ እንዴት እንደሚጫወት ይታወቃል። ጁዴ ቤሊንግሃም አለ፣ ሩጦ የማይደክመው ሮድሪ አለ እና በእነዚህ የአውሮፓ ቁጥር አንድ የሚባሉት የፊት ተጫዋቾች እንዲሁም በአውሮፓ ቻምፒየንስ ሊጉ ከፍተኛ ልምድ ያለው የመሀል ተጫዋች ሉካ ሞድሪች በዚህ ስብስብ ውስጥ ይገኛል እና ይህንን ስብስብ እንዴት አድርጎ ነው አርሰናል ያገባውን ሶስት ጎል አስጠብቆ ተከላክሎ ማድሪድን ጥሎ ማለፍ የሚችለው የሚለው ጉዳይ ነው እያነጋገረ የሚገኝ የሪያል ማድሪዱ ሱፐር ጁድ ቤሊንግሃምም የሰሜን ለንደኑን መድፈኛም አስጠንቅቋል። እብድ ነገሮች በቻምፒየንስ ሊግ ምሽት በሳንቲያጎ በርናቦ ላይ ሊከሰቱ ይችላሉም እየተባለ ይገኛል። ይህ ጨዋታ ምሽት አራት ሰዓት ነው የሚከናወነው። በብዙ ነገሮች በጣም የሚጠበቅ ተጫዋች ነው። ማድሪድ ቋሚ 11 ውስጥም ኤድዋርዶ ካማቪንጋ ባለፈው ሳምንት በመጀመሪያው ጨዋታ የመዝጊያ ደቂቃዎች ላይ በቀይ ካር ከተወገደ በኋላ በዛሬው ጨዋታ የሚገኝ አይሆንም። የእሱ አለመኖር ኦሬሌን ቸዋሜኒን በአስቸኳይ እንዲገባ ነው የሚያደርገው። በአርሰናል በኩል ቶማስ ፓርቴ ማክሰኞ በልምምድ ላይ ከዋለ በኋላ ወደ ሪያል ማድሪድ ከሚያደርጉት የቻምፒየንስ ሊግ ጉዞ በፊት ትልቅ የጉዳት ማበረታቻ ተሰጥቶታል። ቶማስ ፓርቴ በቅዳሜው ከአንድ ለአንድ ከብሬንትፎርድ ጋር አርሰናል በተለያዩ ጨዋታ እንግዲህ ባደረገው ጨዋታ ነው በሁለተኛው አጋማሽ ላይ በጉዳት ለመውጣት የተገደደው ይህም የዛሬው ሩብ ፍጻሜ መልስ ጨዋታ በበርናቦ ከመደረጉ በፊት የአካል ብቃት ስጋትን ፈጥሮበታል። ቶማስ ፓርቲ የአርሰናሉ አሰልጣኝ ሱፐር ሚካኤል አርቴታም ከብሬንትፎርድ ጨዋታ በኋላ አማካዩ አንድ ነገር ተሰምቶታል ብሏል። ነገር ግን ፓርቲ ወደ ስፔን ለመብረር ከመድረሱ በፊት ማክሰኞ ማለዳ ላይ ከተቀረው የአርሰናል ቡድን ጋር ልምምዱን አድርጓል። የእሱ መገኘት ባለፈው ሳምንት በኤምሬትስ ስቴዲየም በተደረገው የመጀመሪያ ጨዋታ ሶስት ለዜሮ ለሚመሩት መድፈኞቹ ትልቅ ማበረታ ተመልካቻም እንደሆነላቸው አይዘነጋም። መሃል ሜዳውን እንዴት ተቆጣጥሮ ሲጫወት እንደነበረ የሚታወስ ጉዳይ ነው። ጆርጂኒም ከብረንትፎርድ ጋር በነበረው ጨዋታም ለመውጣት ከተገደደ በኋላ ከትንፋሽ ጋር በተያያዘ ጉዳይ ከጨዋታ ውጭ መሆኑ አይዘነጋም። ስለሆነም የግዴታ ለአርሰናል ስብስብ ቶማስ ፓርሴ የመኖሩ ጉዳይ አጠራጣሪያ ይሆን። ቤን ዋይት የብሬንትፎርድ ጨዋታ ከመለጠ በኋላ ልምምድን ማድረግም ችሏል። አርሰናል በዛሬው ሻምፒየንስ ሊግ ጨዋታ የግማሽ ፍጻሜ ድልን ማረጋገጥ ይችላል ወይ የምንጠብቀው ጉዳይ ነው። ያድፈኞቹ ከሪያል ማድሪድ ወደ ሁለተኛ ጨዋታ ሲያመሩ የሶስት ጎል ብልጫ አላቸው። የሚካኤል አርቴታ ቡድን በመከላከሉ ላይ ሻምፒዮና ነው። አርሰናል ዛሬ አመሻሽ ላይ በሚያደርጉ የሩብ ፍጻሜ ሁለተኛ ጨዋታ ሪያል ማድሪድ ሲጎበኝ ከ16 አመታት በኋላ የሻምፒየንስ ሊግ ግማሽ ፍጻሜ መድረስን በእጅጉ አልመው ነው። ባለፈው ሳምንት በሰሜን ለንደን በተካሄደው የመጀመሪያው ጨዋታ ባለሜዳዎቹ ሶስት ለዜሮ ማሸነፋቸውን ተከትሎ አርሰናል በቀላሉ ወደ ቀጣዩ ዙር ለመግባት ትኬቱን ለመያዝ ከሚደረገው ፍክክር በእጅጉ መቃረቡ ይታወቃል። መድፈኞቹ ተጫዋቾችን ጤና ለመጠበቅ ሲሉም ረቡዕ ወደ ሳንቲያጎ በርናቦ ከሚያደርጉት ጉዞ በፊት ያሉ ጨዋታዎችን ቁልፍ ተጫዋቾችን ማሳረፍም ችለዋል። ስለሆነም በርካታ የመጀመሪያ ቡድን ተጫዋቾች በስፔን ዋና ከተማ ወደ መጀመሪያው አሰላለፍም የሚመለሱ ይሆናል። ሪያል ማድሪድ በዘንድሮ የውድድር ዓመት ግማሽ ፍጻሜ ላይ መድረስ ከፈለጉ በሻምፒየንስ ሊግ ካስመዘገቡ ታላላቅ ጨዋታዎች አንዱን ዛሬ አመሻሽ ላይ መድገም ይጠበቅባቸዋል። በመጀመሪያው ጨዋታ ሎስ ብላንኮቹ በአርሰናል ሶስት ለዜሮ ተሸንፏል። ማድሪድ ለዚህ ጨዋታም ብዙ አስደናቂ ነገሮችን ለማድረግ ተዘጋጅቷል። ወደ ግማሽ ፍጻሜ ለማለፍ ከመቼውም ጊዜ በላይ ጥልቅ የሆነውን የአርሰናል መከላከል በጥልቀት መቆፈርና ሶስት አራትና ከዚህ በላይ ጎሎችን ግብ ሳይቆጠርበት ማስቆጠር ይኖርበታል። ካርሎ አንቸሎት የስፔኑ ኃያል ቡድን በመጨረሻዎቹ አራት ቡድኖች ውስጥ ለማስገባት ምን ማድረግ ይኖርበታል የሚለው ጉዳይ የሚጠበቅ ነው። የሚሆነው በሪያል ማድሪድ ቤት እንግዲህ የተለያዩ ነገሮች እንደሚደረጉ እየተነገረ ይገኛል። የአውሮፓ ትልልቅ ተጫዋቾችምና አሰልጣኞችም ሪያል ማድሪድ በቀላሉ አርሰናልን ጥሎ እንደሚያልፍ እየተናገሩ ነው የሚገኙት። ሪያል ማድሪዶችም እንግዲህ በስታዲዮ በርናባው በዝግ ስቴዲየም ነው ይህን ጨዋታ ለማድረግ የፈለጉት። እንዲሁም የሪያል ማድሪድ ደጋፊዎቹ ከመቼውም ጊዜ በላይ የሞቀ ድባብን ለማሳየት በእጅጉ ተዘጋጅተው ነው ወደዚህ ጨዋታ የሚያመሩት። በስፔኑ በሪያል ማድሪድ ከተማም እንግዲህ የተለያዩ ነገሮች እየተደረጉ ነው የሚገኙት። ብጥብጦች ሊነሱ ይችላሉ ተብሎም እንግዲህ የተለያዩ ፖሊሶች ዝግጅታቸውን አጠናቀው እየጠበቁ ነው የሚገኙት ይህ ጨዋታ እጅግ ተጠባቂ ጨዋታ ነው። ዛሬ ምሽት አራት ሰዓት ላይ የምንጠብቀው ጨዋታ ይሆናል። ካርሎ አንቸሎቲም እንግዲህ የስፔኑን ሀያል ቡድን በመጨረሻዎቹ አራት ቡድኖች ውስጥ ለማስገባት ምን ማድረግ ይኖርበታል የሚለው ጉዳይ እጅጉን እየጠበቀ ነው የሚገኘው። አርሰናል በቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ከሪያል ማድሪድ ጋር ባደረገው ጨዋታ በሁለተኛው አጋማሽ ችግሮችን የፈጠረባቸው ሶስት ጎል አስቆጥሮ ወደ ግማሽ ፍጻሜው በማለፍም የተወሰነ ርቀትን መጓዝ ችሏል። ከፍተኛ ፍክክር የታየበት የመጀመሪያው አጋማሽ ግብ ማስቆጠር ተስኖት የነበረ ቢሆንም በመጀመሪያው ዙር የሩብ ፍጻሜ ጨዋታ ማለት ነው። በሁለተኛው አጋማሽ በዴክላን ራይስ በተቆጠሩት ሁለት የፍጹም ቅጣት ምቶች ቀድሞውንም በኤሌክትሪክ የሚሰራውን ኤምሬትስን ወደ ደስታ የገፉበት ሲሆን ሚኬል ሜሪኖ ባስቆጠራት ጎል የጨዋታው ሙቀትም ጨምሮ ሶስት ለባዶ በሆነ ውጤት ነው መጨረስ የቻሉት። ይህ ልዩ የአርሰናል ምሽት በታላቅ ዝግጅት ነበር። ግን እነሱ አሁንም ግማሽ መንገድ ብቻ መጓዝ የቻሉት፣ መሪነታቸው ትልቅ ነው እና ወደ ጨዋታው ለመመለስ ከማድሪድ የጀግንነት ጥረት ይጠይቃል። ነገር ግን ሚኬል አርቴታ ወደ ግምሽ ፍጻሜው ማለፊያ በርቀት እንዳለ ያምናሉ። ጨዋታው እንዴት እንደተከፈተ ኤሚሬትስ ከመጀመሪያው ጨዋታ በፊት ትርኢት ለማሳየት ከፍተኛ ፍላጎትን ነበረው። ብዙ የአርሰናል ደጋፊዎች ይህንን ውድድር መድፈኞቹ ከገቡበት ጊዜ ጀምሮ በዚህ ሜዳ ውስጥ ትልቅ ቦታ የሚሰጠው ሲሉም ገልጸውት ነበረ። አርቴታ ውድድሩን እስከ ዛሬ በአሰልጣኝነት ህይወቱ ውስጥ ትልቅ ሲልም የሰየመው ጨዋታ መሆኑ ይታወሳል። የመልሱ ጨዋታ በርናቦ ላይ ዛሬ ነው የሚካሄደው። ደጋፊዎቹ ትንግርት የሆነ ድባብን ለማሳየት ዝግጅታቸውን ጨርሰዋል። ተጫዋቾችን ማድረግ እንደሚችሉ እርግጠኞች ናቸው። በእርግጥ ምን እንደሚሆን አናውቅም፣ እምነት አለን። እናም ሪያል ማድሪድ ተመልሶ ይመጣል። ሪያል ማድሪድን ከተቀላቀልንበት ጊዜ ጀምሮ ተስፋ እንዳንቆርጥ ተምረናል እና ይህ ሁልጊዜም በደማችን ውስጥ ነው። ለብዙ ዓመታት እንደዚህ ነው የሚሆነው። ከዲኤንኤው በተጨማሪ ይህ ከባድ ስራ፣ ትህትና፣ የዕለት ተዕለት ቁርጠኝነትና የደጋፊዎች ድጋፍ ያስፈልጋል። ሁሉም ነገሮች እንዲሰሩ የማድረጊያ አካል ነው፣ እያሉ የሪያል ማድሪድ ተጫዋቾች እየተናገሩ ይገኛል። በሻምፒየንስ ሊግ ጥሎ የማለፍ ውድድር አራት ቡድኖች የሚቀሩ ሲሆን ትናንት በተደረጉ ሁለት የሩብ ፍጻሜ ጨዋታዎች ሁለት ወደ ግማሽ ፍጻሜ አላፊ ቡድኖችን ተመልክተናል። ዛሬም ሌሎቹ ሁለቱ አላፊ ቡድኖችን የምናውቀው የሚሆነው ማለት ነው። ትናንት በተደረጉ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የሁለተኛ ዙር የመልስ ጨዋታዎችም ሲደረጉ ቦሩሺያ ዶርትሙንድ ከባርሴሎና፣ ስቶንቪላ ከፒኤስጂ ጨዋታቸውን አድርገው ነበረ። እንግዲህ ትላንትና ቦሩሺያ ዶርትሙንድ ከፍተኛ የሚባል ብቃትን ነው በባርሴሎና ማሳየት ማሸነፍ የቻለው ። ጨዋታውንም ሶስት ለአንድ በሆነ ውጤት ነው ማሸነፍ የቻለው። ነገር ግን ባርሴሎና በመጀመሪያው ዙር ባስቆጠራቸው የበዙ ጎሎች ምክንያት ትላንትና አንድ ጎል በማስቆጠሩ አምስት ለአራት በሆነ ውጤት ባርሴሎና ወደ ግማሽ ፍጻሜው ማለፍ የቻለ ክለብ መሆን ችሏል ማለት ነው። የእንግሊዙ አስቶን ቪላም ትላንትና ከፒኤስጂ ጋር ያደረገውን የሁለተኛ ዙር የመልስ ጨዋታ ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። ነገር ግን በፒኤስጂ ሜዳ በመጀመሪያው ዙር በተቆጠሩበት ጎሎች ምክንያት የትላንት ምሽቱን ጨዋታ ማሸነፍ ቢችልም ነገር ግን ወደ ግማሽ ፍጻሜው ማለፍ አልቻለም ማለት ነው። ስለሆነ ወደ አውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የተቀላቀሉ ሁለት ቡድኖችን ማወቅ ስንችል ተጠባቂ የነበረው ባርሴሎና እንደተጠበቀው ወደ ግማሽ ፍጻሜው አልፏል። ፔስጂም በተመሳሳይ አልፏል። እንግዲህ ዛሬ አርሰናል ከሪያል ማድሪድ አላፊ አንድ ቡድንን እናውቃለን። እንዲሁም ኢንተር ሚላን ከባየር ሙኒክ የሚያደርጉት ጨዋታም ተጠ